አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማሽ ተመልካቾቻችን ሁሉ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረውን አዲሱን የገንዘብ ፖሊሲ በተመለከተ ከደቂቃዎች በፊት የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። በዚህ ብሔራዊ ባንክ ይፋ ያደረገው መመሪያ መሰረት አሁን ባለበት 15 በመቶ እንዲቆይ የተወሰነውን እንዲሁም የተቀማጭ ሂሳብ አገልግሎትን በተመለከተ እንዲሁም የብድር አገልግሎትንም በተመለከተ የወለድ ተመኖችንም በሚይዝ በአጠቃላይ ከገንዘብ ፖሊሲው ጋር በተያያዘ በዛሬ ዕለት እንግዲህ በዚህ ሰዓት በዚህ ደቂቃ ከብሔራዊ ባንክ በኩል የወጣውን ደብዳቤ ከእጃችን ገብቷል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። እንዲሁም ገንዘብ ሚኒስቴር ከያዝነው 2018 በጀት ዓመት ጀምሮ አጠቃላይ ግብርን ወደ 30 ፐርሰንት ከፍ ማድረጉን ይፋ አድርጓል። በተለይ 15 በመቶ የተጨማሪ እሴት ታክስ ቫት 15 በመቶ የኤክሳይስ ቀረጥን የሚያካትት መሆኑን ሚኒስትሩ በመግለጫው ላይ አስፍሏል ሙሉ መረጃውን ይዘናል። በተጨማሪም የዋጋ ንረት ከጊዜ ወደ ጊዜ እየተባባሰ መምጣቱ ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ማኅበረሰቡ ቅሬታ ፈጥሯል። የአዲስ አበባ ንግድ ቢሮም መግለጫ አውጥቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም በጉጉት ሲጠበቅ የነበረው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባ አድርጎ የገንዘብ ፖሊሲ ምክረ ሐሳብ ለቦርድ አቅርበው ማስወሰኑን ብሔራዊ ባንክ በዚህ ሰዓት አስታውቋል። ብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚያስቀምጠው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ፣ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ውሳኔ አስተላልፏል። በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያ ሙሉ ለሙሉ ሳይነሳ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ውሳኔ ማስተላለፉ ተገልጿል። ዓመታዊ የዋጋ ግሽበት በተከታታይ እየቀነሰ በመምጣት ነሐሴ ወር 2017 መጨረሻ 13.6 በመቶ ደርሷል። በኮሚቴው ግምገማ መሠረት ለዋጋ ግዥበት መቀነስ አብይ ምክንያቶች ብሔራዊ ባንክ ተግባራዊ እያደረገ ያለውን ጥብቅ የገንዘብ ፖሊሲ የግብርና ምርታማነት መሻሻልና ና መንግስት ዋጋ ንረትን ለማረጋጋት እየወሰዳቸው ያሉ አስተዳደራዊ እርምጃ ናቸው የዋጋ ግዥበትን አከፋፍለን ስናይ ምግበነክ የዋጋ ግዥበት ነሐሴ ወር 2017 መጨረሻ አስራ ሁለት ነጥብ ሰባት በመቶ የደረሰ ሲሆን ይህም ባለፈው ዓመት በተመሳሳይ ወር አስራ ስምንት ነጥብ ስምንት በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል ይላል። ጊዜ ለመቆጠብ ያክል ከኢትዮጵያ ብሔራዊ ባንክ በኩል በዚህ ሰዓት የወጣውን ሙሉውን ደብዳቤ በስክሪኑ ላይ እያነበባቸው እናንተ ቀጥሎ ወደ ቀጣዩ መረጃችንን እናምራ። በሌላው መረጃችን የገንዘብ ሚኒስትር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰማ። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ ወይም ቫት፣ እንዲሁም 15 በመቶ የኤክሳይስ ቀረጥን የሚያካተተ መሆኑን ሚኒስትሩ ይፋ አድርጓል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የአገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስትሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረግ የግብር አይነቶችን በዝርዝር አስቀምጧል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 ፐርሰንት የኤክሳይዝ ታክስና የተጨማሪ እሴት ታክስ ተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ ማቀዱን ካፒታል ጋዜጣ ለመረዳት ችለዋል። ነዳጅ በማዕከላዊነት የሚጫነው ሚና ከፍተኛ በመሆኑ የግብር ጫናው የዋጋ ግዥበቱ እንዲባባስ ያደርጋል የሚል ስጋት ሊከሰት እንደሚችልም ታውቋል ይላል። ይህ በእንዲህ እንዳለ የዳሽን ባንክ አዲስ የማጭበርበር ወንጀል ይፋ መደረጉን በዚህ ሰዓት አስጠንቅቋል። ከሞባይል ባንክ የሚፈጠሩ የማጭበርበር መንገዶች ፊኒሽንግ፣ የግብይት መረጃዎችን የሚጠይቁ ሀሰተኛ ኢሜሎች፣ ጽሑፎች ወይም ጥሪዎችን ይጠቀማሉ ማለቱን ከማህበራዊ ሚዲያ ገጹ ላይ ተመልክተናል። ሀሰተኛ መተግበሪያዎች፣ አጭበርባሪዎች ተመሳሳይ የሆነ የሐሰተኛ መተግበሪያ እንዲጭኑ ያደርጋሉ። የሞባይል ዲፖዚት ስካም አጭበርባሪዎች ሀሰተኛ ቼኮችን ያስገቡና ገንዘብ እንዲያወጡም ያስጨንቃሉ። ከሂሳብ ያለ ፍቃድ መውጣት አጭበርባሪዎች የሚገለገሉባቸውን መለያዎች በመጠቀም ወደ ሂሳቡ በመግባት ገንዘቡን ይሰርቃሉ። በሲም ዋትሳፕ ማጭበርበር አጭበርባሪዎች የስልክ ቁጥርን በመጠቀም ኦቲፒ በማስከል የይለፍ ቃልን ይቀይራሉ። ስለዚህ ከፍተኛ ጥንቃቄ ማድረግ ይገባችኋል ሲል ዳሽን ባንክ እንግዲህ በዚህ ሰዓት ይፋ አድርጓል። በሌላው መረጃችን በቢሸፍቱ አየር ማረፊያ ግንባታ የተነሱ ገበሬዎች የመኖሪያ ቤት ግንባታ በዚህ ወር ይጠናቀቃል ሲሉ የኢትዮጵያ አየር መንገድ ግሩፕ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ገለጹ። አቶ መስፍን ጣሰው ከዘመን ኢኮኖሚ ጋር ባደረጉት ቆይታ አዲሱ ኤርፖርት ሊገነባ የሚችልበትን ቦታ በፈረንሳይ ኩባንያ እንዲጠና ተደርጓል። ጥናቱም ቢሸፍቷ ጠገብ አቡሴራ የሚባል ቦታ ከሁሉም የተሻለ ቦታ እንደሆነ የጠቆመ ሲሆን የመጀመሪያ ደረጃ ማስተር ፕላንና የአዋጭነት ጥናትም ተሰርቶበታል ብለዋል። አዋጭነቱ ከተረጋገጠ በኋላ በኮቪድ ምክንያት ፕሮጀክቱ መቀዛቀዙን ገልጸው ከዚህ ጥናት በኋላ ተከልሶ ወደ ስራ ተገብቷልም ብለዋል። እንደ አቶ መስፍን ገለጻ ግንባታው በሚከናወንበት አካባቢ ያሉ ገበሬዎች ሲነሱ ዳግም ማቋቋም እንደሚገባ በማመን ከቢሸፍቱ አስተዳደር ጋር በመነጋገር ምንም አይነት ቤትና ሥራ ይገባቸዋል ተብሎ ግንባታው ተጀምሯል። ግንባታውም በያዝነው መስከረም ወር ይጠናቀቃል ለማለታቸው ተገልጿል። በመጨረሻም የገንዘብ ኖቶችን መርገጥና መበተን እንደሚያስቀጣ ይፋ ሆነዋል። በቅርቡ በተለያዩ የጭፈራ ቤቶችና የመዝናኛ ስፍራዎች ገንዘብን መሬት ላይ በመጣል መርገጥም ሆነ መበተን እየተለመደ መጥቷልም ተብሏል። ይህ ድርጊት ግን አስደሳች ከመሆን ይልቅ ከባድ የሕግ ቅጣት የሚያስከትል መሆኑን ያውቃሉ። የህግ ባለሙያ ወይዘሮ ሰብላ ሰፋ እንደገለጹት ማንኛውም የሀገር ገንዘብ ኖት ላይ ጉዳት ማድረስ ወይንም ዋጋውን ማውረድ በህግ የሚያስቀጣ ድርጊት ነው ማለታቸው ተገልጿል። የኢትዮጵያ የወንጀል ህግ አንቀጽ መሰረት ገንዘብ መበተን፣ መርገጥም ወይም በማንኛውም መልኩ ማበላሸት ከፍተኛ የሆነ እርምጃ ሊያስወስድ እንደሚችልም ገልጸዋል። የገንዘብ ኖቶች የሀገርን የሉዓላዊነትና የኢኮኖሚ ጥንካሬ የሚያሳዩ በመሆናቸው በአግባቡ ጥቅም ላይ መዋልና መከበር አለባቸው። በመዝናናት ሰበብ ገንዘብን መርገጥም ወይም መበተን የሀገሪቱን ገንዘብ ዋጋ ከማሳጣት አልፎ ህግን መተላለፍ ነው ማለቱ ተገልጿል። መደመጥ ያለባቸው ወሳኙን መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራሕመቱላህ።